ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቤና አርማሽ ተመልካቾች፣ የዛሬውን የዕለቱን ዜና ይዤ ቀርቤ ያለው ከዜናዎቹ ጋር አብዱራሂም አህመር ነኝ። ታት ኢህአዴግ በማህበራዊ ሚዲያ ላይ የበላይነት ተወስዶብኛል አለ። ህወሀት፣ ኢህአዴግ የማህበራዊ ሚዲያ ሰራዊት ልገነባ ነው አለ። የኢትዮጵያ ሶሻል ሚዲያ በአክራሪውና ጽንፈኛው የተቃውሞ ኃይል ቁጥጥር ስር ወድቋል ያለው ፓርቲ በዚህም ምክንያት ማህበራዊ ሚዲያዎች ጥላቻንና የእርስ በርስ ግጭትን ለመቀስቀስ ዋነኛ መሳሪያ ሆነዋልም ብለዋል። ገዢው መንግስት ገነባል ነው ያለው የማህበራዊ ሚዲያ ሰራዊት ጽንፈኛ ያላቸውን የማህበራዊ ሚዲያ ተጠቃሚዎች ለመፋለም እንደሆነም ገልጿል። ገዢው ፓርቲ ይህንን አቋሙን ይፋ ያደረገው የፓርቲው አቋም በሚንጸባረቅበት አዲስ ራዕይ መጽሔት ላይ ሲሆን ፓርቲው ምንጮቹን ጠቅሶ በአጠቃላይ በዓለም ላይ 83 ሚሊዮን የሚሆኑ የሀሰት አካውንቶች በማህበራዊ ሚዲያዎች ተከፍተዋል ብሏል። እንደ ማስረጃም ሲኤንኤንን ጠቅሷል። በሌላ ቋንቋ ኢህአዴግ ገነባለ ያህ ላይ ማህበራዊ ሚዲያ ሰራዊት የስለላ ስራ የሚሰራ ሲሆን በማህበራዊ ሚዲያ ላይ ንቁ የፖለቲካ ተሳትፎ የሚያደርጉ ሰዎችን ማንነትና አድራሻ አሳልፎ መስጠት ዋነኛ ስራው እንደሚሆን ምንጮች ገልጸዋል። ከዚህ ቀደም ገዢው ፓርቲ በመቶ ሺዎች የሚቆጠረው የማህበራዊ ሚዲያ አሰላይ ካድሬዎችን አሰልጥነው ማሰማራቱም ይታወቃል። በአዲስ ራዕይ ከመስከረም እስከ ጥቅምት 2009 እትሙ ላይ በዋነኛነት ትኩረት ሰጥቶም በሶሻል ሚዲያ ላይ ህወሓት መራሹ ኢህአዴግ የገባበትን አጣብቂኝና አዲስ እገነባዋለሁ ስላለው ሰራዊቱም አትቷል። በሶሻል ሚዲያ ምህዳሩ ተሳትፏችንን በማሳደግ ግንባር ቀደም ሚናችንን እንወጣ በሚል አርዕስ ሰፊ ዳሰሳና ትኩረት የተሰጠው ሲሆን በአሁኑ ጊዜም መረጃም ወደ ተለያየ አካባቢ ከሚሰራጭባቸው መካከል አንዱ ሶሻል ሚዲያ መሆኑንም ገልጿል። ቀድሞ የነበረውን ሁሉንም አይነት መረጃ የመቀበል የውዴታ ግዴታ አሁን የፈለጉትን መረጃ ብቻ መርጦ በመውሰድ ተቀይሯልም ብሏል። በእርግጥም ህወሀት መራሹ ኢህአዴግ በሚፈልገው ሰዓት በኢቢሲ አማካኝነት የሚፈልገውን መረጃ ብቻ የውዴታ ግዴታም እንደፈለገ ለመስጠት ሲያደርግ የነበረውንም ነገር ያመነ ይመስላል። የውዴታ ግዴታ የፈለጉትን ብቻ መርጦ በመውሰድ ተቀይሯልም ብሏል። ቀድሞ የነበረው የአንድ አቅጣጫ የመረጃ አቀባበሎች ተቀይሮ አሁን ዜጎችም የመረጃ አቀባይ ጭምር ሆኗል። በተለይም የሞባይል ቴክኖሎጂ እየተስፋፋ መሄድ ሰዎች የሚያገኙትና የሚያስተላልፉት መረጃ በከፍተኛ መጠን እንዲጨምር አይነተኛ ምክንያት ሆኗል ብሏል። የሞባይልና ስማርትፎን ታብሌት ኮምፒውተርን ጨምሮ ወይም መሰረት ያደረጉ ቴክኖሎጂዎች እየዘመኑና የተስፋፉ መምጣት በበኩሉ ይህንኑ በብዙ ምንጮችና በብዙ ተደራሾች መካከል የሚደረግ ግዙፍና የመረጃ ልውውጥ በአዲሱ የሚዲያ ስርዓት አማካኝነት ወደ ላቀ ደረጃ አሸጋግሮታል በማለት ህወሃት መራሹ ኢህአዴግ ሶሻል ሚዲያ እያደረገ ያለውን ተጽዕኖም ገልጿል። የምንገነባው ልማታዊና ዲሞክራሲያዊ ስርዓት ከምንም በላይ መላ ህዝባችን በሂደቱ በባለቤትነት እንዲሳተፍ ለማድረግ ከመገናኛ ብዙሀን በተጨማሪ ሁላችንም በሶሻል ሚዲያ አማካኝነት መረባረብ አለብንም ብሏል። በተለይም ወጣቱ ትውልድ እንዲሁም ምሁራን የሚበዛው የከተማ ነዋሪ መድረስ የምንችለው በአዲሱ ሚዲያ አማካኝነት መሆኑን ግምት ውስጥ በማስገባት ድርጅታችን በሶሻል ሚዲያው ዘርፍ እንቅስቃሴ በማድረግ ላይ ይገኛለን ብሏል። በመሆኑም ይህ ጽሁፍ በሶሻል ሚዲያው ለፖለቲካና ህዝብ ግንኙነት ስራችን በሚኖረው ፋይዳ እስካሁን ባሉ ጅምር ስራዎች ሚዲያው በስፋትና በተደራጀ ሁኔታ ለመጠቀም ልንጠቀምባቸው የሚገቡ ልንከተላቸው በሚገቡ መርሆችና ስልቶች ላይ አተኩሮ ተዘጋጅቷል በማለት የሚዲያ ታሪክ በኢትዮጵያና በዓለም አቀፍ ደረጃም ያለውንም ሂደት አስመልክቶም በሰፊው አትቷል። በአዲስ ራዕይ የሶሻል ሚዲያ ባህሪያትና አይነቶቹ በማለት የሶሻል ሚዲያም እንዲሁም ደግሞ ዌብ በመባል የሚታወቀው የብዙ አይነት ማህበራዊ ድረገጾች የጋራ መጠሪያ ነው በማለት ዝርዝር ሂደቶችን በሰፊው ለማተት ሞክሯል። በአዲስ ራእይ ላይ ባወጣውም ጽሁፉ ምን ያህል የሶሻል ሚዲያዎች ተጠቃሚን አሉ፣ እንዲሁም ስለ ፌስቡክ ስለ ትዊተር ዝርዝር መረጃዎችን በሰፊው አትቷል። መልካም ናቸው ያላቸውን ነገሮች ከዘረዘረ በኋላ የሶሻል ሚዲያ የሽብር ቡድኖች ሰዎችን በጽንፈኛ አስተሳሰቦች እንዲያጠምዱ አባላት እንዲመለምሉና የገቢ ምንጫቸውን እንዲያስፋፉ አግዟቸዋል በማለትም ሶሻል ሚዲያም ያስከትለውን ጉዳት በዚሁ በአዲስ ራዕይ ላይ ዘርዝሯል። የአክራሪውና የጸረ ሰላም ኃይሉ የሶሻል ሚዲያ ገጾች ኢላማ ያደረጉት የኢፌዴሪ መንግስትና የኢህአዴግን ገጽታ ለማቅደፍ ህዝባዊ ተቀባይነትና አምኝነታን ለማሳጣት ወጣቱንና የተማረውን የህብረተሰብ ክፍል በተራ አሉባልታ፣ የሐሰት ፕሮፓጋንዳ በመጥመድ ጊዜውንና ጉልበቱን በሀገር ግንባታ ላይ እንዳያውል ለማድረግ ነው በማለት ሶሻል ሚዲያን አጥላልቷል። ግዙፍ የልማት ፕሮጀክቶቻችንን ከአካባቢ ጥበቃ፣ ከሰብአዊ መብቶች አያያዝ፣ ከቅርጽ ጥበቃ፣ ከሙስና፣ ከዜጎች ማፈናቀል ጋር ሲያስተሳስሩ የነበሩት ሶሻል ሚዲያውን በመጠቀም ነው በማለት ህዋት መራሹ ኢህአዴግ በሶሻል ሚዲያ እየደረሰበት ያለውን ትችትም አትቷል። ተቃዋሚና ጸረ ሰላም ኃይሎች የሚጠቀሙበት የሶሻል ሚዲያውም ሆነ ሌላው በኢንተርኔት የተመሰረተ የሚዲያ ስራ ልዩ መገለጫ እርስ በርሳቸው ያላቸው ጥብቅ ትስስር ነው በማለት የተቃዋሚ ሚዲያዎችና ሶሻል ሚዲያው ያላቸው ትስስር እጅግ ከፍተኛ ተጽዕኖ እንዳደረገበትም ገልጿል። ምርጫችን ሶሻል ሚዲያ የሚሰጣቸውን መልካም እድሎች በስፋት መጠቀምና ተግዳሮቶቹን መቀነስ ነውም ሲልም አትቷል። በቀጣይ ጊዜ በዲሞክራሲያዊ ስርዓትን ለመገንባትም በዚህ ዙሪያ ላይ የሚሰሩ ፖሊሲዎችንና ፕሮግራሞችን በመንደፍ እንቅስቃሴ የሚያደርግ መሆኑንና አዲስ ሰራዊትም በመመልመል ጭምር ወደፊት በሰፊው ለመስራት እቅድ እንዳለውም ገልጿል። ህወሓት መራሹ ኢህአዴግ አዲስ ስለሚገነባው የፌስቡክ ሰራዊትም በዚሁ ሲገልጽ ድርጅታችን በተለያዩ መስኮች የልማት ሰራዊት የመገንባት ልምዶች ያሉ በመሆኑ ይህንኑ ልምዱም በሶሻል ሚዲያ እንቅስቃሴውን መጠቀም እንዳለበት ያሳያል። ኢህአዴግ በሶሻል ሚዲያ የሚኖረው የተደራጀ ንቅናቄ በአደረጃጀቱም ሆነ በአሰራሩ አዲስ ከመሆኑ አንጻር የሰራዊት ክንፎች በተናጠል ያላቸውን ተልእኮ የሚፈጽሙበትና በጋራ በሚፈጽሟቸው ተልእኮዎች ላይ ደግሞ እርስ በርስ የሚቀናጁበት የአሰራር ስርትም የስትራቴጂው አካል ነው ሲልም አትቷል። አያይዞም ከህብረተሰብ ክፍሎች በተለይም በወጣቶች ላይ ከሶሻል ሚዲያ አይነቶችም ብዙ ተጠቃሚዎች ላሉት ፌስቡክ ላይ ልዩ ትኩረት የመስጠት ስልት እንደምንከተልም በግልጽ ተመልክቷለም ሲልም አትቷል። ስትራቴጂውን ከመቅረጽ ጎን ለጎን በኢህአዴግ ምክር ቤት ጽህፈት ቤት ደረጃ ቀድሞ ከነበረው ዌብሳይት በተጨማሪ ይፋ የፌስቡክ የትዊተር አካውንት ብሎግና ዩቲዩብ አካውንት ተከፍቶ የድርጅታችንን አቋም ወቅታዊ መረጃዎችና መልክቶችን በጽሁፍ በምስል፣ በቪዲዮና በግራፊክ ስራዎች ማስተላለፍ ተጀምሯል። ይህንን አጠናክረን መቀጠል አለብን ሲልም በዚሁ ጽሁፉ ላይ አትቷል። በሶሻል ሚዲያ የህወሀት መራሹ ኢህአዴግ ከዚህ ቀደም ያሰለጠናቸውን ካድሬዎች በስፋት ማሰማራት የሚታወቅ ሲሆን ይህም ለውጥ ሳያስገኝለትም ቀርቷል። አሁን ደግሞ ያለውን አማራጭ ለመሞከር በአዲስ መልኩ ስትራቴጂ ለመንደፍ እየተንቀሳቀሰ መሆኑንም በዚሁ ገልጿል። እስካሁን አባላትና ደጋፊዎች በተናጠል ከሚያደርጉት እንቅስቃሴ የዘለለ አጋቢ ስራ ባይኖርም ከላይ እንዳየነው የሶሻል ሚዲያ ስትራቴጂ ከመቅረጽና የአሰራር መመሪያ ከማዘጋጀት ጀምሮ በተለያዩ አጋጣሚዎች የግንዛቤ ማስጨበጫ ስራዎች ሲሰሩ ቆይቷል፣ ያለው ህወሓት መራሹ ኢህአዴግ ይህንንም በተደራጀ መልኩ ለመስራት ያለውን ሀሳብና እቅድ አትቷል። በማህበራዊ ድረገጽ የህወሓት መራሹ ኢህአዴግ ካድሬዎች በማህበረሰቡ ላይ የሚፈጽሙትን በተለይም እርስ በርስ የማጋጨትና የማናከስ ተግባር በመረዳት የተቃዋሚው ኃይሉም በአግባቡ የሶሻል ሚዲያውን መጠቀም እንዳለበት ምሁራን እየመከሩ ነው። በማህበራዊ ሚዲያው ዘርፍ የበላይነት ተወስዶብኛን አይነት ክስ ያቀረበው ኢህአዴግ ሊገነባ የታቀደው የማህበራዊ ሚዲያ ሰራዊት በድረገጾች ላይ በሚደረገው የሀሳብ ትግል የኢህአዴግ አስተሳሰብ የበላይነት እንዲያገኝ ያደርጋል ሲል ፓርቲው ገልጿል። ይገነባል የተባለው ይህ ማህበራዊ ሚዲያ ሰራዊት በኢህአዴግ ቋንቋ ጽንፈኛ አፍራሽ የሚባለውን ቡድን በፌስቡክ፣ ትዊተር፣ ዩትዩብና ሌሎች ማህበራዊ ሚዲያዎች ላይ የሚያደርገውን እንቅስቃሴ መምታት አንደኛው ዓላማ እንደሚሆን ተነግሯል። በሀገር ውስጥ የሚንቀሳቀሱ ጽንፈኛ ተቃዋሚ ፓርቲዎች በተለይ ፌስቡክን ለአፍራሽ ተግባራቸው እየተጠቀሙበት ነው ሲል የሚከሰው ገዢ ፓርቲ ጽንፈኞች መንግስት ያስመዘገባቸውን ስኬቶች ጥላሸት ለመቀባት ማህበራዊ ሚዲያዎችን ይጠቀማሉ ብሏል። የፓርቲና የመንግስት ከፍተኛ የስራ ኃላፊዎች ስም በሐሰት መወንጀል፣ በኢህአዴግ ፓርቲዎች መካከል አለመግባባት እንዳለ አስመስሎ መናገር፣ የአንድ ብሔር የበላይነት እንደነገሰ አስመስሎ ማሳየት ገዢው ፓርቲ በማህበራዊ ሚዲያ ላይ አስተዋልኳቸው ያላቸው ችግሮች ናቸው። በእምነት ሽፋን የሚካሄዱ የሃይማኖት አክራሪነትም ሌላው የማህበራዊ ሚዲያ ጽንፈኛ አቋም መሆኑን ፓርቲው ገልጸዋል እስከ ነሐሴ 2008 ድረስ ብቻ በውጭ የሚኖሩ ኢትዮጵያውያንን ሳይጨምር የሀገር ውስጥ የፌስቡክ ተጠቃሚዎች ቁጥር 4.3 ሚሊዮን መድረሱ ተነግሯል። በውጭ ከሚኖሩ ኢትዮጵያውያን ወደ ሁለት ሚሊዮን የሚሆኑት ፌስቡክ ተጠቃሚ መሆናቸውን ፓርቲውም ገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችንና የተለያዩ ፕሮግራሞችን የምናቀርብ መሆኑን ገልጿለን። በሌላ ፕሮግራም እስከምንገናኝ እስከዛው፣ ወሰላሙ አሌይኩም ወረመቱላ በረካቱ።